ከአርሰናል የክረምቱ ምርጥ ፈራሚዎች መካከል አንዱ የሆነው ማርቲን ዙቢሜንዲ ከሊቨርፑል ይልቅ አርሰናልን የተቀላቀለበትን ምክንያት አስረድቷል። ሊቨርፑልን እምቢ በማለቱ የማይጸጽተው እንደሆነም በይፋ ተናግሮታል ከዙቢሜንዲ የተሰማውን ዝርዝር ሀሳብ ወደ እናንተ እናደርሳለን። እሁድ በጣም በታላቅ ጉጉት የሚጠበቀው የሊቨርፑልና የማንቸስተር ዩናይትድ ጨዋታ በአንፊልድ ሮድ ይደረጋል። ከዚህ ጨዋታ ቀደም ብሎ ሌላ የጉዳት ስጋት በሊቨርፑል ቤት እየተሰማ ይገኛል። ግራቨንበርች በእሁዱ ጨዋታ ላይ ይደርሳል አይደርስም የሚለውን የሕክምና ባለሙያዎች እንዲያጣሩት ሊያደርግ ነው። ሊቨርፑል መጠነኛ የሃምስትሪንግ ጉዳት እንዳጋጠመውም ተጫዋቹ እየተነገረ ነው። የሆነውን ወደ እናንተ እናደርሳለን። የርገን ክሎፕ ሌላኛው የፍሎሪየን ቪርትስ ደጋፊ ሆነው መጥተዋል። ከ2015 አንስተው ለረጅም ጊዜ በሊቨርፑል ቤት ውስጥ በአሰልጣኝነት የሰሩት የሚያወጡት የርገን ክሎብ ፍሎሪን ቨርትስን በመቶ ዓመት አንዴ የሚገኝ ታለንት ሲሉም ገልጸውታል። የእሳቸውንም ሀሳብ ወደ እናንተ የምናደርስ ይሆናል። ማርከስ ራሽፎርድ በባርሴሎና ሰዎች እጅጉን ተወዷል። ምናልባትም ማንቸስተር ዩናይትድ ጋር ቀደም ብለው ተነጋግረው የተጫዋቹን ዝውውር ወደ ቋሚነት ሊቀይሩትም አቅደዋል ተብሏል። ከዚህ በተጨማሪ ደግሞ ማይክል ኦዌን በማንቸስተር ዩናይትድ ቤት አለ የሚባለውን ግር በተመለከተ ከብዙ ሰዎች ጋር ለመስማማት እንደሚቸግረው ተገልጿል። በተለይም ደግሞ የአሰልጣኝ ሩበን አሞሪም የጨዋታ ሲስተም ማንቸስተር ዩናይትድን እንዲህ አድርጎታል የሚሉትን ሰዎች ለመረዳትም ለመቀበልም ሀሳባቸውን ይቸግረኛል እያለ ነው። ይህንንም ወደ እናንተ የምናደርሰው መረጃ ይሆናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩትዩብ ቻናል ቤተሰቦቻችን ያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸግር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳል ራሳችሁ እንላለን ከልብም እናመሰግናለን ወደ መጀመሪያ ወሬያችን ስንሄድ ሁለት የሊቨርፑል ጉዳዮችን አስቀድመን እናነሳለን። የመጀመሪያው የሚሆነው እንግዲህ ሊቨርፑልን በ116 ሚሊዮን ፓውንድ የተቀላቀለውና በሊቨርፑል ደጋፊዎች፣ በገለልተኛ እግር ኳስ ተመልካቾች፣ እንደዚሁም ደግሞ በጀርመን ቡንደስ ሊጋና ና በእንግሊዝ ፕሪምየር ሊግ ያሉ ባለሙያዎችም ጭምር ስለ ችሎታው፣ ስለ አቅሙ፣ ስለ ጉብዝናው በተደጋጋሚ የመሰከሩለት ፍሎሪያን ቪርትስን በተመለከተ የርገን ክሎብ የተናገሩትን እናነሳለን። ትላንት በነበረው ፕሮግራማችን ላይ በተደጋጋሚ ስናነሳ የነበረው የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኒግልስማን ይሄንን ተጫዋች በመደገፍ ሀሳብ ሰጥተው እንደነበረ አንስተናል። ይሄንን ልጅ ምን አድረግ ነው የምትሉት ይላሉ። ጎል አላስቆጠረም፣ ለጎል የሚሆኑ ኳሶችን አልሰጠም የሚለውን ከሱ ጋር ብቻ ማያያዝና እሱን መጠራጠር እሱ ላይ ስጋት ማሳደራችሁ ትክክል አይደለም። አሁንም ተወደደም ተጠላም በእንግሊ እንግሊዝ ፕሪሚየር ሊግ በጣም በርካታ የግብ ዕድሎችን በመፍጠር ከሁሉም የፕሪሚየር ሊጉ ተጫዋቾች አንደኛ ደረጃ ላይ የሚቀመጥ ከሁሉም ቀዳሚ ነው እያለ ሲከላከልለት እንደነበረ አንስተናል። አሁን ደግሞ ተራው የቀድሞ የሊቨርፑል አሰልጣኝ ሆነው የሰሩት ከ2015 እስከ 2024 ለዘጠኝ ዓመታት ሊቨርፑልን በአሰልጣኝነት የመሩት የየርገን ክሎፕ የሆነ ይመስላል። የየርገን ክሎፕም በመቶ ዓመት በእግር ኳስ ውስጥ ሊታዩ ከሚችሉ ችሎ

ያላቸው ተጫዋቾች መካከል አንዱ አድርገው ነው ፍሎሪየን ቨርስን እየተናገሩ የሚገኙት። ስለዚህ ይሄ ኤክሰፕሽናል የሆነ ታለንትድ ፕሌየር ነው፣ ወይም የተለየ ተሰጦ ያለው ቶሎ ቶሎ የማይገኝ አቅም ካላቸው ተጫዋቾች መካከል እንደ አንዱ የሚቆጠር ነው። ደግሞ እመኑኝ ይላሉ የርገን ክሎፕ። በጣም ባጠረ ጊዜ ውስጥ የርገን ክሎፕ እንደሚናገሩት ለሊቨርፑል ሲጫወት በእያንዳንዱ ጨዋታ አሁን ከሱ እንጠብቀዋለን የምንለውን ነገር በሙሉ ማየት የምንጀምርበት ጊዜ ሩቅ አይሆንም። ምክንያቱም ትልቅ አቅም አለው ይህንን ማድረግ አያቅተውም ነው። ስለዚህ የነገሮች መስተካከል፣ የሲስተሞቹ ጥሩ መሆን በሱ አጨዋወት መንገድ ሊቨርፑል እንዲሄድ ማድረግ ፍሎሪያን ቨርስን በሊቨርፑል ቤት ያነግሰዋል። በእንግሊዝ ፕሪምየር ሊግ በከፍተኛ ደረጃ ከሚጠሩ ተጫዋቾች መካከልም አንዱ ያደርገዋል ይላሉ። ይልቅ የገረመኝ ብለው የርገን ክሎፕ የሚያነሱት ያልተለመደም የሆነብኝ የሊቨርፑል ሶስት ተከታታይ ጨዋታዎችን በመደዳው መሸነፍ ነው የሚል ነገርን ያነሳሉ። ይሄንን አንዩዥዋል ነው ይላሉ። ያልተለመደ ነገር ነው ይላሉ። ነገር ግን ደግሞ የእግር ኳስ ሕይወት እንደዚህ አይነት ነገሮችንም የሚያመጣ መሆኑ መረሳት የለበትም። አሁን ስለ ሊቨርፑል የሚሰጠው አስተያየት እንደዚሁም ደግሞ ስለ ፍሎሬን ቨርስም የሚወራ ወሬ በሙሉ የመጣበት ምክንያት ምን እንደሆነ ይገባኛል ብለው አስቀምጠውታል። እሳቸው እንደ ሳቸው አረዳድ ከሆነ የሊቨርፑል ያለፉት ተከታታይ ጨዋታዎች ውጤት መበላሸት እንዲህ ያለው አስተያየት እንዲህ በረክት አድርጎታል። አንድ ጊዜ ውጤቱ መስተካከል ሲጀምር ሁሉም እንደገና ትኩረቱን ወደ ሌላ ነገር ያደርጋል። ስለዚህ ሊቨርፑል አፍም ለማዘጋት ማድረግ ጋለበት ማሸነፍ መጀመር ነው ስለዚህ ለማሸነፍ ደግሞ ከፊት ለፊቱ ያለው ጨዋታ ከማንቸስተር ዩናይትድ ጋር እሁድ በአንፊልድ ሮድ የሚያደርጉት ጨዋታ ይሆናል ነው ታዲያ የእሁድን ጨዋታ በተመለከተ የግራቨንበርች የጉዳት ዜና ሊቨርፑል ቤት ሌላ ትልቅ የሚባል የስጋት ስሜትን ፈጥሯል እንግዲህ ግራቨንበርች በሊቨርፑል ቤት ውስጥ በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው እውነት ለመናገር የመሀል ክፍሉን በደንብ አድርጎ የያዘላቸው በስድስት ቁጥር ቦታ ላይ የሚሰ የሚሰጠው አገልግሎት ከተወደደላቸው ተጫዋቾች በፕሪሚየር ሊጉ ምናልባትም በአውሮፓም አሎ ከሚባሉ በዚህ ሚና ከሚጫወቱ ተጫዋቾች መካከል እንደ አንዱ ይቆጥሩታል። ታዲያ ይሄ ተጫዋች ለሆላንድ ብሔራዊ ቡድን ጨዋታውን እያደረገ ባለበት ሰዓት ላይ የሃምስትሪንግ ሕመም ተሰምቶት ነበረ። ስለዚህ አሰልጣኙ ኮመን እንዲወጣ አድርጎታል። ኮመን እንዲወጣ ያደረገበት ዋነኛው ምክንያት ደግሞ ይሄንን ጨዋታ ሶስት ለዜሮ በሆነ ውጤት እየመራ ነው እሱን ሳነጋገር የሚነገረው የሃምስትሪንግ አይነት ስሜት እንደሚሰማው ነግሮኛል። ስለዚህ ሶስት ለዜሮ የመራን ባለነው ጨዋታ ላይ ግራቨንበርችን ሪስክ ወስደን ልናጫውተው የሚገባበት ምንም ምክንያት ስላልታየኝ ለጥንቃቄ ብዬ ነው እንጂ ያስወጣሁት፣ የወጣበት ምክንያት ጉዳቱን መቋቋም ስላልቻለ አይደለም በጭራሽ ብሎ ይህንን ነገር እየተናገረ ነው የሚገኘው የብሔራዊ ቡድኑ አሰልጣኝ። ስለዚህ እንደሱ አገላለጽ ከሆነ አሁን በፕሪሚየር ሊጉም ይሁን በአውሮፓ ቻምፒዮንስ ሊግ የሚሆን በሌሎች ውድድሮች ላይ ለክለብ እና ለብሔራዊ ቡድን በጣም በርካታ ጨዋታ ስለሚበዛባቸው ተጫዋቾች እንዲህ ያለ የህመም ስሜትን ኮምፕሌንስ ያደርጉ እንዲህ አይነት ስሜት ይሰማኛል ሲሉ አሰልጣኞች ልናግዛቸው የምንችለው ጥንቃቄ እንድናደርግ በመወሰን ነው። ጥንቃቄ ማድረግ ማለት በቃ ልጁ ጨዋታውን ቢቀጥል ኖሮ ችግሩ ሊባባስ ይችላል። ጨዋታውን እንዳይቀጥል ያደረግ ነው ደግሞ ችግሩ እንዳይባባስ ነው። ስለዚህ ከዚህ በኋላ ከህዳር በፊት የሆላንድ ብሔራዊ ቡድን ምንም ጨዋታ ስለሌለው በፍጥነት ወደ ሊቨርፑል ወደ ክለቡ እንዲመለስ አድርገናል። አሁን ይህ ሊቨርፑል የህክምና ባለሙያዎች እሁድ ከሚደረገው ጨዋታ አስቀድሞ ምናልባትም ዛሬ ግራቨንበርች የህክምና ባለሙያዎች ጋር ይገናኛል፣ ምርመራ ይደረግለታል። ተሰምቶታል የሚባለው የሃምስትሪንግ የህመም ስሜት የከፋ ነው ወይ አይደለም ወይ ለሁዱ ጨዋታ ይደርሳል ወይ አይደርስም ወይ የሚለውን ነገር በደንብ አድርገው አሰስ እንዲያደርጉት ወይም እንዲፈትሹት ይጠበቅባቸዋል። የዛ የፍተሻ ወይም የምርመራ ውጤት ይፋ ሲደረግ ነው እንግዲህ ለሁዱ ጨዋታ ይደርሳል አይደርስም የሚለው ነገር የሚታወቀው። ይህንኑ በተመለከተ የሆላንድ ብሔራዊ ቡድን የህክምና ባለሙያዎች ያን ያህል የሚያሰጋ ነገር አላየንም፣ ነገር ግን ተደጋጋሚ እና ጥልቅ የሚባል ምርመራ ሊደረግለትና የጉዳቱ መጠን ምን ያህል እንደሆነ መወሰን አለበት ይላሉ። ነገር ግን በእነዚህ የሆላንድ ብሔራዊ ቡድን የህክምና ባለሙያዎች እምነት ከሆነ ሪያን ግራቨንበርች በእሁዱ ጨዋታ የመሰለፍ እድሉ ከፍተኛ ነው። ግን አሁንም ቅድም እንዳልነው ከህክምና ምርመራው በፊት ምንም ነገር አረጋግጦ መናገር አስቸጋሪ ነው ብለው ያስቀምጣሉ። እንግዲህ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉት ጨዋታ ለማንቸስተር ዩናይትድ በጣም ወሳኝ ነው፣ ለሊቨርፑልም እጅግ እጅግ በጣም ወሳኝ ነው። ለሊቨርፑል ወሳኝ የሚሆነው ቀደም ብለንም እንደጠቀስነው ሶስት ተከታታይ ጨዋታዎችን ተሸንፏል። ሁለት በፕሪሚየር ሊግ፣ አንድ በአውሮፓ ቻምፒዮንስ ሊግ። የሊቨርፑል የፕሪሚየር ሊግ የደረጃ ሰንጠረዥ መሪነት በአርሰናል ተነጥቋል። ስለዚህ ነገሮችን ቶሎ ብሎ ማስተካከል የማይቻል ከሆነ ከፉልሃም ጋራ ጨዋታውን የሚያደርገው አርሰናል በድል አድራጊነት ጨዋታውን የሚያጠናቅቅበት ውጤት ከመጣ ሊቨርፑል ጋራ ያለው የነጥብ ልዩነት ከአንድ ይልቅ እንደገና ወደ አራት ሊያድግ ይችላል። እንዲህ ያለውን ነገር ሊቨርፑል አሁን ማስተናገድ የሚችልበት አቅም የለም። ስለዚህ ለሊቨርፑል ትክክል መሆን ማለት ወደ አሸናፊነት ቶሎ መመለስ ነው። በአንፊልድ ሮድ ማንቸስተር ዩናይትድን ማሸነፍ አለበት። ይህንን ውጤት አለማስመዝገብ በአንስሎት እና በሊቨርፑል የእንግሊዝ ፕሪምየር ሊግን ዋንጫ ለማንሳት በሚደረገው ፉክክር ላይ ባለው ተስፋ ላይ ትልቅ ተጽዕኖን ሊያሳድር ይችላል። በአሰልጣኙም ላይ ደግሞ ጫናን ያበረታል ተብሎ ነው የሚገመተው። ይሄው ጨዋታ ለማንቸስተር ዩናይትድም እጅግ በጣም ወሳኝ ነው። ምክንያቱም ማንቸስተር ዩናይትድ እስከ አሁን ድረስ አሞሪምን ከቀጠረበት ኖቬምበር 2024 አንስቶ ሁለት የፕሪሚየር ሊግ ጨዋታዎችን በተከታታይ አላሸነፈም። ዩናይትድ ዘንድሮ ያደረገው አንድ ጥሩ ነገር በኦልትራፎርድ የሚያደርጋቸውን ሶስት ተከታታይ ጨዋታዎች አሸንፏል። ነገር ግን በሶስቱ የኦልትራፎርድ ድሎች መሀል ደግሞ ከኦልትራፎርድ ውጭ ባደረጋቸው የፕሪሚየር ሊግ ጨዋታዎች ደግሞ ተሸንፏል። ስለዚህ ሁለት የፕሪሚየር ሊግ ጨዋታዎችን በተከታታይ ማሸነፍ ባለመቻል አሁንም አሰልጣኝ ሩበን አሞሪም በበጎ አይነሱ ማንቸስተር ዩናይትድም ምነካው የሚል ጥያቄ አልቀረለትም። ስለዚህ ማንቸስተር ዩናይትድ እሁድ ሊቨርፑልን በማሸነፍ ይሄንን ነገር መቋጨት ይችላል፣ ነው ይሄንን አለማድረግ እንደገና በአሞሪም እና በዩናይትድ ላይ የሚሰነዘረውን ትችት መልሶ ጠንካራ ያደርገዋል። ሰውየው ይቆያሉ አይቆዩም የሚለውንም ጥያቄ በድጋሚ ባለሙያዎች እንዲነጋገሩበት ያደርጋል። ለዚህ ነው እሁድ በአንፊልድ ሮድ የሚደረገው ጨዋታ እጅግ እጅግ በጣም ወሳኝ ነው የምንለው። ታዲያ እዚሁ ጋር አንስተናው ብናልፍ ጥሩ መስለኝ የማንቸስተር ዩናይትድ ችግር ምንድን ነው ብሎ መቼም ያልተነጋገረ ተነጋግሮ ሀሳብ ያልሰጠ ሀሳብ ሰጥቶ እንዲደመጥ እንዲታመን ያልሞከረ ባለሙያ የለም የቀድሞ የማንቸስተር ዩናይትድ ተጫዋቾች የዩናይትድ የቀድሞ ተጫዋቾችን ባይሆኑ የእግር ኳስ ባለሙያዎች በጣም ብዙ ሀሳቦችን ይሰነዝራሉ። ይሄ ነው ምክንያቱ፣ ይሄ ነው ሰበቡ፣ ይሄ ነው ምክንያቱ፣ ይሄ ነው ሰበቡ ይላሉ። አሁን መጨረሻ ላይ የሚነሱት ምክንያቶች መካከል አንደኛው አሰልጣኙ ሩበን አሞሪም በባክ ስሪ መጫወቱ ወይም ሶስት አራት ሁለት አንድ የሚለው የእሱ የጨዋታ ሀሳብ አሁን ለማንቸስተር ዩናይትድ ለሚጫወቱ ተጫዋቾች አልተስማማም። ይህንን ያልተስማማቸውን ሀሳብ ለመቀየር ደግሞ ሰውየው ግትር ሆነ። የሌሎችን ሀሳቦች ምክር፣ ሌሎች አማራጭ ሀሳቦችን ለመሞከር ምንም አይነት ፈቃደኝነት የለውም። እንደውም ፈቃደኝነት ካለመኖሩ የተነሳ ጳጳሱን ቢመክሩኝ፣ አደለም እናንተ ጋዜጠኞች፣ አደለም ባለሙያ የምትሏቸው ሰዎች፣ ጳጳሱ ራሱ ቢሉኝ አልቀበላቸውም፣ ይህንኑ መንገድ ነው መከተለው የሚል ነገር ሰጥቷል። ኦፍኮርስ ሩበን አሞሬም በመጨረሻው የማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታ ሰንደርላንድን ሁለት ለዜሮ በሆነ ውጤት ሲያሸንፉ በአራት አራት ሁለት የመጫወትን ዝንባላ አሳይቷል። ይህንን ይገፋበታሉ፣ ይህንን አጠናክሮ ይሄድበታሉ፣ ይህንን እንደ ፍሌክሲቢሊቲ መጀመሪያ አድርገን ልንወስደው እንችላለን ወይ ውብል ሲ ሊቨርፑልን ከዛም በኋላ በሚመጡት ጨዋታዎች ላይ የሚታየውን ነገር ከግምት ውስጥ አስገብተን የምንመሰክረው ነው የሚሆነው። አንድ የሆነች ፍንጭ ብቻ አይተን አሞሪም እንዲህ አይነት አቋም ላይ ነው ብሎ ለመናገር ስለሚያስቸግር ነው። ግን አራት አራት ሁለትን በመጠቀም ለመከላከል ሲሞክር አሞሪም ታይቷል። ታዲያ ማይክል ኦዌን ይሄ የአሰልጣኙ የጨዋታ ሀሳብ ወይም የጨዋታው ሲስተም ለማንቸስተር ዩናይትድ እንደዚህ መሆን ምክንያት ነው ከሚሉ ሰዎች ጋር በጭራሽ በጭራሽ ለመስማማት ይቸግረኛል ብሎ አሰልጣኝ ሰር አሌክስ ፈርጉሰን እና ማንቸስተር ዩናይትድ ከተለያዩበት ጊዜ አንስቶ በማንቸስተር ዩናይትድ ቤት ውስጥ ሁልጊዜም ሮንግ የሆኑ ነገሮች ለማንቸስተር ዩናይትድ እንደዚህ መሆን በምክንያትነት ይጠቀሳሉ ነው። ስለዚህ ማንቸስተር ዩናይትድ ምንድን ነው እንዲህ ያደረገው የሚለውን ፈልጎ በማግኘት ረገድ ሌላ በደንብ በደንብ መጠናት ያለበት ነገር ይኖራል እንጂ ማንቸስተር ዩናይትድ እንደዚህ ለመሆኑ በምክንያትነት ያልተጠቀሰ ምን ነገር አለ ብሎ ለእኔ በጣም ኢንተረስት ያደረገኝን ነገር ነው ማይክል ኦዌን የሚያነሳው። እንግዲህ ሶስት አራት ሁለት አንድ የአሰልጣኙ የጨዋታ ሀሳብ ለዩናይትድ እንደዚህ መሆን አሁን ሪሰንትሊ በተደጋጋሚ የሚነገር ሀሳብ ነው። ሰውየው ሀሳብህን ቀይር የሚባልበት ምክንያት በአንተ ሀሳብ ምክንያት ነው ማንቸስተር ዩናይትድ እንደዚህ የሆነው ብለው ስለሚያምኑ ነው ሰዎች እንዲህ ያለ ምክንያት የሚደረድሩት። ለማንኛውም ማይክል ኦዌን የሚነግራችሁን ነገር አዳምጡት። አንደኛው ማንቸስተር ዩናይትድ ቤት እንደዚህ ለመሆን ዋነኛ ምክንያት አሰልጣኞች ናቸው የተባለ ይታመን ነበር ስለዚህ ከአሰልጣኝ ስራ አሌክስ ፈርጉሰን በኋላ አሞሪም እስኪቀጠርበት ጊዜ ድረስ ማንቸስተር ዩናይትድ ስንት አሰልጣኞችን ቀጠረ? ስንት አሰልጣኞችን አሰናበተ? ምን ብሎ በማመን ለማንቸስተር ዩናይትድ እንደዚህ መሆን አሰልጣኞች ናቸው ምክንያቶች በሚል አሰልጣኞች በተደጋጋሚ ተቀየሩ። እንደውም ማንቸስተር ዩናይትድ ካሉበት ትልልቅ ወጪዎች መካከል አንደኛው ላሰናበታቸው አሰልጣኞች የሚከፍለው ካሳ ነው ተብሎ ተነገረ። ተደጋጋሚ የሆኑ አሰልጣኞች ተቀጥረዋል፣ ተባረዋል። አዳዲሶቹን ለመቅጠር ክፍያ አለ፣ ነባሮቹን ለማሰናበትም ደግሞ እንደዚሁ ካሳ መከፈል አለበት። ስለዚህ አሰልጣኝ ከሆነ ምክንያቱ ከነዚህ ሁሉ አሰልጣኞች መቀያየር በኋላ ለምን የማንቸስተር ዩናይትድ ችግር አልተፈታም? ስለዚህ ትክክለኛውን ችግር አልለየ ነው ይሆን? ብሎ ኦዌን ይጠይቃል። ሁለተኛው የሚነሳው ነገር ደግሞ የማንቸስተር ዩናይትድ ተጫዋቾች ናቸው። ተብሎ በሚሊዮን የሚቆጠሩ ገንዘቦች እየወጡ በተለያየ ጊዜ ዩናይትድ አዳዲስ ተጫዋቾችን እንዲያስፈርም ሆኗል። እናስብ አሰልጣኝ ሰር አሌክስ ፈርጉሰን ሪታየር ካደረጉበት ጊዜ አንስቶ ማንቸስተር ዩናይትድ በጣም በርካታ ተጫዋቾችን አስፈርሟል፣ ወደ ቡድኑ ቀላቅሏል። እነዚህ ማንቸስተር ዩናይትድን የተቀላቀሉ ተጫዋቾች በድምር እስካሁን ድረስ ከ2013 አንስቶ እስካሁን የቤንጃሚን ሼሽኮ ወይም ደግሞ የሴኔ ላሜንስ ዝውውር ድረስ ዩናይትድ ለተጫዋቾች ዝውውር የከፈለው ገንዘብ ቢነሳ በቢሊየን የሚቆጠር ፓውንድ ያወጣበት ነው። ነገር ግን አሁንም የዩናይትድ ችግር አልተፈታም። ስለዚህ በተጫዋቾች መምጣት ብቻ የሚስተካከል ብቻ የሚቀረፍ ችግር ነው ብሎ ማሰብ ያስቸግራል፣ እንጂ ዩናይትድ ለተጫዋቾች ዝውውር ገንዘብ ከማውጣት አዳዲስ ተጫዋቾችን ወደ ቡድኑ ከመውሰድ የተቆጠበበት ጊዜ የለም ነው። ከዛ በኋላ ደግሞ አይ በቃ ተጫዋቾች አይደሉም ተጫዋቾችን የሚያስፈርሙ ሰዎች ስህተት እየሰሩ ለማንቸስተር ዩናይትድ የሚሆኑትን ተጫዋቾች መለየት እያቃታቸው ነው ተባለ እና እነዚህ መልማዮች እነዚህ የቦርድ አመራር የሚባሉት ሰዎች በሙሉ ጥፋተኛ ተደርገው የተወቀሱበት ማንቸስተር ዩናይትድ በዝውውር እንደሚሳሳት የተነገረበት አጋጣሚ ደግሞ ተንቦርቅቆ መጣ። ያን ጊዜ ሰር ጂም ራትክሊፍ ማንቸስተር ዩናይትድን 27.7 በመቶ በባለቤትነት ይዘው ስለነበረ ቸው ውሳኔ ምክንያት እነዚህ ተጫዋቾችን የሚያስፈርሙ የቦርድ ሰዎች በሙሉ ከስራቸው ከሀላፊነታቸው እንዲነሱ ተደረገና ሌሎች ሰዎች ደግሞ ማንቸስተር ዩናይትድ ቤት የተለያየ ኃላፊነት ተሰጣቸው። እነ ኦማር በራዳ በዚህ ውሳኔ ነው የመጡት። አሁንም ማንቸስተር ዩናይትድ እየተቸገረ ነው የሚገኘው። ከዛ ስለ ፋሲሊቲውም ተወርጧል። ፋሲሊቲው ማለት የልምምድ ስፍራው አልታደሰም ብሎ ክርስቲያኖ ሮናልዶ ከተናገረበት ጊዜ አንስቶ ስታዲየሙ ያፈሳል፣ አይጦች ይገባሉ ይወጣሉ፣ ምናምን አይነት አስተያየቶች ተሰጥተው ነበር። አሁን ማንቸስተር ዩናይትድ ቤት የትሬኒንግ ግራውንዱ ወይም ካሪንግተን የምንለው 50 ሚሊዮን ፓውንድ ወጪ ተደርጎበት በሚገርም ሁኔታ ተስተካክሏል። ደግሞ ዩናይትድ አዲስ ስቴዲየም ሊገነባ ነው። አዲሱ ስቴዲየም አልደረሰ ይሆናል እንጂ ልምምድ ግን የሚሰሩት በሚገባና በጣም ዘመናዊ በሆነ መንገድ በተደራጀው አዲሱ ካሪንግተን ላይ ነው። ማንቸስተር ዩናይትድን በተመለከተ ግን አሁንም ግራውንዱ ተስተካክሎ ፋሲሊቲው በጣም ዘመናዊ ሆኗል ተብሎ ተጫዋቾቹም ተደስተዋል ምናምን ተብሎ ከተነገረ በኋላ ስለ ማን ዩናይትድ ጥያቄ መነሳቱ ገና አልቆመም። እሺ፣ ሌላ ደግሞ ምንድን ነው ሲባል፣ ይሄ ባክ ሩም ስታፍስ የሚባሉ አሉ አደለም። የማንቸስተር ዩናይትድ የቡድን አባላት ናቸው፣ ግን የተለያየ ኃላፊነት ያላቸው ናቸው። ለምሳሌ ፊዚዮ አሉ፣ ዶክተሮች አሉ፣ የምግብ ባለሙያዎች አሉ። እነዚህ ሁሉ ተቀይረዋል። ማንቸስተር ናይትድ ቤት ውስጥ ግን አሁንም ስለ ዩናይትድ ስጋት አል ማንቸስተር ዩናይትድን ሙሉ በሙሉ ተሻሽሏል፣ የሚፈለገው ደረጃ ላይ ደርሷል ማለት አልቻልንም። እንደዚህ ሁሉ ነገሮች ከተነሱ በኋላ አሁን ሌትሊ ደግሞ ለማንቸስተር ዩናይትድ እንደዚህ መሆን ዋናው ምክንያት በባክ ስሪ መጫወታችን ነው የሚል ሀሳብ በብዛት እየተሰጠ ነው የሚገኘው። ይህንን ሀሳብ ማይክል ኦዌን አይቀበለውም። የማይቀበልበትን ምክንያት ሲያስረዳ ከሩበን አሞሪም በፊት በነበሩት አሰልጣኝ ኤሪክ ቴን ሃግ ማለቱ ነው። ማንቸስተር ዩናይትድ እኮ በባክፎር ነበር የሚጫወተው። በባክፎር እየተጫወተ ማንቸስተር ዩናይትድ እንኳን የሚጫወተው ጨዋታ አሪፍ ሊሆን እና የጨዋታው ሀሳብ እንኳን አልገባ ብሎን አልነበረም ወይ? ስለዚህ በባክ ፎረም ተጫውቶ ማንቸስተር ዩናይትድ ደካማ ነው፣ በባክ ስሪም እየተጫወተ ማንቸስተር ዩናይትድ ይቸገራል። ስለዚህ ማንቸስተር ዩናይትድ ቤት ያለው ችግር ምንድን ነው ብለን እንጠይቅ እንጂ አፋችንን ሞልተን በባክ ስሪ መጫወቱ እንዲህ አድርጎታል ብለን ልንደመድም እና ልንወስን አንችልም ይላል ማይክል ኦዌን። ነው እነዚህን ሁሉ ሀሳቦች የሚያነሳው ከምን ተነስተን ምን ላይ ደረስን? አሁንስ ምን ብለን ብንደመድም ነው የማንቸስተር ዩናይትድ ችግር የሚገባን የገባንን ችግር መፍትሄ የምናስቀምጥለትንና ማንቸስተር ዩናይትድ ወደሚገባው ክብር እንዲመለስ የምናደርገው ሲል ይጠይቃል። በባክ ስሪ መጫወት ግን ልቀበለው የሚችል ምክንያት አይደለም። ዩናይትድ ከአሞሪን በፊት በባክ ፎር ተጫውቶም እንዲሁ ያለ ምናልባትም አሁን ካለው የበዛና የከፋ ችግር ነበረበት ብሎ ሀሳቡን ይጠቀልላል እናንተስ አሁን ማይክል ኦዌን ያለውን ነገር በዝርዝር ስንነግራችሁ ምን ተሰማችሁ እውነት ለእናንተ የማንቸስተር ዩናይትድ እንዲህ መሆን ዋነኛው ችግር ዋነኛው ምክንያት ምንድን ነው ብላችሁ ታምናላችሁ እሱን እንድትጽፉልን ነው በአክብሮት የምንጠይቀው ሁለት ወሬዎች ይቀሩናል አንደኛው የአርሰናሉ የክረምት ምርጥ ፈራሚ ማርቲን ዙቢሜንዲ የተናገረው ነገር ነው ማርቲን ዙቢሜንዲ ሊቨርፑልን መቀላቀል የሚችልበት እድል አለ። የማርቲን ዙቢሜንዲ ሊቨርፑልን የመቀላቀል እድል ከአርሰናል ከቀረበለት ፍላጎት ቀደም ብሎ የመጣ ነበረ። ነገር ግን ዙቢሜንዲ ይህንን የሊቨርፑል የመሆንን አጋጣሚ አልተጠቀመበትም። የለምን በሪያል ሶሴዳድ ነው የምቆየው አለና ወሰነ። ከዛ በኋላ ነው እንግዲህ አርቴታ ልጁን አነጋገረ፣ አሳመነ። በጣም ምርጥ የሚባለው ተጫዋች የአርሰናል ሆነ። የአርሰናል ደጋፊዎች ደስተኞች ናቸው። ማርቲን ዙቢሜንዲ ለአርሰናል እየተጫወተ በቃ በጣም ደስ ብሎታል። እንደዚሁም ደግሞ የሜዳ ላይ አገልግሎቱን ያዩ በሙሉ ስለዚህ ልጅ በጎ በጎውን ብቻ ይናገራሉ፣ በጎ በጎውን ብቻ ይጽፋሉ። ክፍተት አላዩበትምና ታዲያ ይህንን ውሳኔ መወሰን ቀላል አይደለም። ምክንያቱም ከአርሰናል ይልቅ ሊቨርፑል የተሻለ ውጤት ያመጣ በነበረበት ጊዜ ለሊቨርፑል እምቢ ብሎ ለአርሰናል እሺ ሲል ምንድን ነው ምክንያቱ ምንድን ነው ሰበቡ የሚለው ነገር ብዙዎቻችን ማወቅ የምንፈልገው ነገር ይመስለኛል። እና ዙቢሜንዲ የሚለው ምንድን ነው? ለሊቨርፑል ሰዎች የሰጧቸው መልስ፣ ያን ጊዜ የእውነት ለመናገር የሪያል ሶሴዳድ ተጫዋች ሆኜ እዚሁ በከተማዬ መቆየት በጣም አብዝቼው የምፈልግበት ጊዜ ነበረ። ስለዚህ የሊቨርፑል ሰዎች መቻው ሲጠይቁኝ፣ ልማልል አልቻልኩም፣ ልጓጓ አልቻልኩም፣ ምክንያቱም በነበርኩበት ክለብ የመቆየት ፍላጎቴ በጣም ጠንካራ ነው አለ። ከዛ በኋላ አርቴታ ነው የደወለው። አርቴታ ደግሞ ሲያወራ ሁላችሁም እንደምታውቁት ለማሳመን አይቸገርም አለ ከአርቴታ ጋር አውርታችሁ የምታውቁ ሰዎች ይገባችኋል ብዬ አስባለሁ ነው የሚለው። ስለዚህ የአርሰናሉ አሰልጣኝ አርቴታ ደውሎ በሚያነጋግርበት ሰዓት ላይ በጣም በጣም በጣም መመሰጥ ጀመርኩን፣ በጣም ደስ አለኝ አለ። በቃ ፕሮፖዛሉን ሲነግረኝ፣ ሀሳቡን ሲነግረኝ እምቢ ለማለት የሚመች አልሆነልኝ ይላል። በቃ ሰውየው ይናገረዋል አለ። በቃ ይስባሃል አለ። የሚናገራቸው ነገሮች በሙሉ ለኔ ፍላጎት በጣም የሚስማሙ ሆነው አገኘኋቸው። ስለዚህ የአርሰናልን ጥያቄ፣ ለአርሰናል ለመጫወት የቀረበውን ሀሳብ ሬዚስ ማድረግ አልቻልኩም፣ መቋቋም አልቻልኩም፣ በቃ እምቢ ማለት መከላከል ምናምን አልቻልኩም አለ። ከዛ አርሰናልን በምመለከትበት ሰዓት ላይ ያየሁትን ነገር በሙሉ መውደድ ጀመርኩኝ። ሁሉም ነገር ይማርከኛል አለ። ፓሽኑን ወድጀዋለሁ፣ የሰውየውን የልጆቹን ወጣትነት ወድጀዋለሁ። እንደገና ደግሞ ፊሊንጉ፣ በቡድን ውስጥ ያለውን ፊሊንግ ምናምን ምናምን እነሱን ሳያቸው ጭምር በደንብ አድርጎ ይገባ ይገባኝ ጀመራል እና ወደ አርሰናል የበለጠ የበለጠ እየተሳብኩኝ መጣሁኝ። እዚህ ላይ እንግዲህ የአርቴታ የማሳመን ብቃት ሲደመርበት ከባድ ነው ለመቋቋም፣ በቃ እምቢ ለማለት በጣም በጣም በጣም ከባድ ነው። ምክንያቱም አርቴታ ማለት ተናግሮ ማሳመን በጣም የሚችል ለእግር ኳስ እብድ የሆነ ሰው ነው። እያንዳንዷን ነገር በሱ ቁጥጥር ስር ማስገባት ይፈልጋል። የሚያቅተው የማይሆንለት ነገር እንዲኖር በጭራሽ በጭራሽ አይፈልግም ነው። ስለዚህ እያንዳንዷ ነገር ላይ ዲቴል መስራት፣ ዲቴል መዘጋጀት፣ ዲቴል ሰርቶና ተዘጋጅቶ ተጫዋቾችን ወደ ተሻለ ብቃት መውሰድ የሚፈልግ ሰው እንደሆነ በሚገባ አውቃለሁ። ስለዚህ እያንዳንዱ ነገር ግልጽ እንዲልልኝ ያደረገው እሱ ነው አለ ከዛ ፕሮፖዛሉን ሲነግረኝ ጓጓው ስለ ጓጓው የአርሰናል ተጫዋች ሆንኩኝ በዚህ ውሳኔ አርሰናልን ከተቀላቀልኩ በኋላ ይበልጥ ተደሰትኩኝ እንጂ አልተ አልተጸጸትኩማል ምንም ምንም የሚጸጸተኝ ነገር የለም በጣም ደስተኛ ነኝ የአርሰናል ተጫዋች ከሆንኩበት ጊዜ አንስቶ በአርሰናል ቤት ያየሁት ነገር ደግሞ የበለጠ የሚያስደስትና የበለጠ ውሳኔን እንኳን ወሰንኩት እንኳን ሰውየውን ሰማውት ሰማሁት እንኳን ይህንን ውሳኔ ወሰንኩ የሚያስ ብለኝ ሆኖ አግኝቸዋለሁ ይላል። ከዛ ጋዜጠኛው ይጠይቀዋል የሊቨርፑል ተጫዋች ባለመሆን አልጸጸተህም ይለዋል። በጭራሽ በጭራሽ ምንም አይነት የጸጸት ስሜት ሲያልፍም አልነካካኝም፣ የሚል አስተያየት ሰጥተዋል። በቃ የሆነው ሆኗል፣ በሆነው ነገር ደግሞ በሙሉ እጅግ እጅግ በጣም ደስተኛ ነኝ ሲል ነው ሀሳቡን ማርቲን ዙቢሜንዲ የገለጸው። በነገራችን ላይ በመስከረም ወር በፕሪሚየር ሊጉ ምርጡን ጎል ያገባው ተጫዋችም ተብሏል። ይሄው ስፔናዊ የአርሰናል የመሀል ሜዳ ተጫዋች ማርቲን ዙቢሜንዲ። ስለ ማርከስ ራሽፎርድና ባርሴሎና አንድ የመጨረሻ ነገር እንናገር፣ ምናልባት በሌላ ፕሮግራማችን ላይ ይህንን በዝርዝር ልናነሳው እንችላለን። ምክንያቱም ማርከስ ራሽፎርድም በባርሴሎና በጣም ተሳክቶለታል። እንደዚሁም ደግሞ ራስመስ ሆይሉንም በናፖሊና በብሔራዊ ቡድኑ የሚገርም አገልግሎትን እየሰጠ ነው የሚገኘው። የአሁኑ ትኩረታችን ግን ማርከስ ራሽፎርድ ላይ ይሁን። ሁለት ነገሮችን እናንሳ እና ባጭሩ ጨርሰው። አንደኛው በባርሴሎና እና በማንቸስተር ዩናይትድ መካከል ተጫዋቹ ለመዋዋስ በተደረሰ ስምምነት መሰረት ይህንን ተጫዋች ለመዋስ ባርሴሎና ሲስማማ ወደፊት የመግዛት ኦፕሽን አለበት። 30 ሚሊዮን ዩሮ ይከፍልና ተጫዋቹን ይወስዳል። ይሄ ኦፕሽን ግዴታ አይደለም። አንደኛው ይሄ ነው። ይሄ ግዴታ አይደለም ማለት ምን ማለት ነው? የመግዛት ግዴታ ለምሳሌ ናፖሊ አለበት ራስ መስዋዕት ሊሆነን ባርሴሎና ግን ራሽፎርድን የመግዛት ግዴታ የለበትም። ከወደደው ይሁንልኝ ካለ ከ30 ሚሊዮን ዩሮ በላይ መክፈል ሳይገደድ ተጫዋቹን ከማንቸስተር ዩናይትድ የመውሰድ መብት ብቻ ነው ያለው። እንዲህ ያለው መብት ካልተጠቀምበት ይቀጣል ወይ ፔናልቲ አለ ወይ በውስጡ የሚል ነገር ደግሞ ይነሳል። እዚህ ላይ ፋብሪዚዮ ሮማኖ የሚነግረን ነገር ምንድን ነው? በባርሴሎናና በማንቸስተር ዩናይትድ ስምምነት መሰረት ማርከስ ራሽፎርድን ባለመግዛት ባርሴሎና ላይ የሚጣል ምንም አይነት ቅጣት የለም። ይህንን በሌላ መንገድ ለማስረዳት ጄደን ሳንቾን ሳይገዛ ሲቀር ቼልሲ ቅጣት ተጥሎ በነበራር ላ አምስት ሚሊየን ፓውንድ ለማንቸስተር ዩናይትድ ከፍሎ ነበር። እንዲህ የሚባል ነገር የለም። ስለዚህ በማንቸስተር ዩናይትድ እና በባርሳ ዲል ላይ እንዲህ ያለ ሀሳብ ከሌለ ባርሴሎና የወደደ የፈቀደ ይሄንን ልጅ የራስ አድርጎ ማቆየት የመረጠ እንደሆነ ብቻ ማርከስ ራሽፎርድ በባርሴሎና በቋሚነት አብሮ ለመቀጠል ይገደዳል ወይም ይወስናል ማለት ነው እንጂ የሚያስገድድ በግድ የሚሆን ምንም አይነት ነገር የለም። ለነገሩ የባርሴሎና ሰዎች በማርከስ ራሽፎርድ ፍቅር ቅልጥ ማለታቸውን ደግሞ የሚገልጹ መረጃዎች ደግሞ አሉ። በጣም በጣም በጣም ነው የወደዱት። የወደዱበት ምክንያት የሜዳ ላይ ጉብዝናው ለምሳሌ፣ ባለፉት ሰባት ጨዋታዎች ወደ ስምንት የሚደርሱ የጎል ኮንትሪቢሽኖች አሉት፣ ጎል ፕላስ አሲስት። አንደኛው ነገር እሱ ነው። ሁለተኛው በዘንድሮ የውድድር ዓመት በጎል ኮንትሪቢሽን ከሁሉም ባርሴሎና ተጫዋቾች አንደኛ ደረጃ ላይ የሚቀመጠው እሱ ነው። ሰባት የጎል አስተዋጽኦ አለው፣ ያገባው አለ በላሊጋ እንደዚሁም ደግሞ ለጎል የሚሆኑ ኳሶች የሰጣለው ሁለቱ ሲደመሩ ማንም እሱ ቁጥር ላይ አይደርስም። በስፔን ፕሪሜራ ሊጋ ደግሞ እንደገና ከሪያል ማድሪድም ከአትሌቲኮ ማድሪድም ከሌሎችም ተጫዋቾች ጋር ቢነጻጸር ወደ አራት የሚደርሱ ተጫዋቾች ብቻ ናቸው ከማርከስ ራሽፎርድ የሚሻሉት። እነዚህ እነዚህ ሁሉ ነገሮች በባርሴሎና ሰዎች በደንብ ተፈትሸው ተጫዋቹን በተመለከተ ደስ የሚል ስሜት እንዲሰማቸው ያደረገ ጉዳይ ነው። ግን እዚህ ላይ ብቻ የተመሰረተ እዚህ ላይ ብቻ የታጠረ ደግሞ አይደለም። ሌሎች ግ በጣም በርካታ የሚባሉ ነገሮችን የባርሴሎና ሰዎች ስለ ማርከስ ራሽፎርድ ወደዋል ነው እሱን ነው በዝርዝር እንመለስበታለን የምንለው ለማንኛውም የባርሴሎና ሰዎች ማርከስ ራሽፎርድን በጣም ስለወደዱት የውድድር ዓመቱ እስኪያበቃና ተጫዋቹን በቋሚነት እስኪያስፈርሙ ድረስ መታገስ የፈለጉ አይመስልም። ይልቁንም ምናልባት ጥር ላይ ለማንቸስተር ዩናይትድ ገንዘቡን ከፍለው ማርከስ ራሽፎርድን በቋሚነት የራሳቸው ሊያደርጉ ይችላሉ ተብሎ ይጠበቃል። ማርከስ ራሽፎርድም ያ እንዲሆን ከፍተኛ ምኞት አለው የባርሴሎና እንጂ ሌላ የማንም መሆን አልፈልገም ሲል በተደጋጋሚ ተሰምቷልና። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በያላችሁበት ሰላም ለእናንተ ይሁን። ግን ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑ፣ ሊንኩ ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ ክብር አለን። ምስጋና ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።